በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ወገኖቻችን፣ እንደምን አላችሁ? እንኳን ለሶስተኛው ሕማሙን ምናዘክርበት ዕለት አደረሳችሁ አደረሰን። ምንድን ነው የተደረገው የሚለውን ለማየት እንሞክራለን። እንደተለመደው እየበረታችሁ እንደሆነ ተስፋ አደርጋለሁኝ። ክርስቲያን ከዕለት ዕለት እየጨመረ ይሄዳል እንጂ ይሄድም ከሰዓቱም ሰዓት እየጨመረበት ተመጨረሻ በዕለተ ቀዳሚት አክፍለን በአለትን ሳይሆን እናከብራለን ማለት ነው። በቻልነው አግባብ እንደሱን እንድናደርግ እግዚአብሔር ይርዳል። እንግዲህ በዚህ ዕለት ምክር አይሁድ የተፈጸመበት ማለት ውሳኔ ላይ እየደረሱበት ዕለተ ረቡ እንግዲህ አይሁድ በጌታችን ላይ መስቀል እንዲሞት መከራ እንዲቀበል የተማማሉበት ያስተላለፉበት ዕለት ነው። ስምምነታቸው ጸድቋል። በዚህ የክፋት ስምምነታቸው ጸድቋል ማለት ነው። ስምንት ማይሁድ ነበሩ። ስምንት ማይበራን አይሁድ የምንላቸው እየራሳቸው ስራቸው እነሱም ጸሐፍት ፈሪሳውያን መጸባህን ሊቃነ ካህናት ረበናት መገብተ ምኩራብና እንዲሁም መላእክተ ሕዝብ የሚባሉት ናቸው። እነዚህ ስምንቱ የራሳቸው ሕግ ስርዓት ነበራቸው። ይለያዩ ነበር። በስርዓታቸውም ተስማምተ አያውቁም ነበር። ለጌታ ፍርድ ሲሆን ግን ስምንቱም ተስማምተው ሀሳብ ሲያወጡ ሲያወርዱ ሰንብተው ህዝቡ ከሚረበሽ አንድ ሰው ይሙት ህዝቡ ከሚጠፋ ይሙት ብለው የመጨረሻ ውሳኔ ያስተላለፉበት እለት ነው። ውሳኔ ካስተላለፉ በኋላ ምክንያት የሚሆናቸው አሳልፎ የሚሰጣቸው ሰው ደግሞ ዳ እንግዲህ የትንቢት መፈጸሚያ ሆኖ ለእሱስ ባልተወለደ ይሻለው ነበር ተብሎ እንደተጻፈው ይሁዳ ከነሱ ጋር ተስማማ ማለት ነው። ማርያም ለት በዚህ ለት ትነሳለች። እሷ ያመጣችው ሽቶ ልድሃ ተሽጦ ቢሰጥ ምን አለ ብሎ ይሁዳ አንድ ያንጎራጎረበት ሐሳብ ያነሳበት ምክንያትም ስላለ እሱ በርግጥ ስርቆቱን ስለለመደው እንጂ ለነዳያን አዝኖላቸውም አልነበረም። ኢየሱስ ክርስቶስም መልሶ ነግሯቸዋል። ነዳያንን ሁልጊዜ ታገኛቸዋላችሁ፣ እኔ ግን ሁልጊዜ ከእናንተ ጋር አልኖርም ብሎ የእሷን ስም ከፍ ከፍት ያመሰገንበት ነው። ከሚከተላቸው መመሪያዎች መካከል እስኪ አስሩን እናንሳ። ክቡር ሊቀ ጉባኤ ጌታሁን ደምፀ በመጻፋቸው ጽፈውልን እንደምናገኘው አስሩን ለማየት እንሞክር። የመጀመሪያው ሸንጎ ሃይማኖታዊ ጉዳዮችን ያያል ግን የፖለቲካ ጉዳዩ የሚያሀገር ጉዳይ ሲሆን ግን የሚያዩ የይሁዳን ክፍል ብቻ ነው እንጂ ጠቅላላ አያዩ ነበር። እንዲያይ የሮማ አገዛዝ ደግሞ ስልጣን ሰጥቶት ነበር። ማለት በዚህ በሽምግልና በኩል የሚታዩ ጉዳዮችን እንዲያይ አሳልፈው ስልጣን ሰጥቶት ነበር። የሞትን ፍርድ ግን የሮማ አገዛዝ ስለነበር ነው ኢየሱስ ክርስቶስን አንዴ ሄሮድስ፣ አንዴ ወደ ጲላጦስ ያመላልሱት ነበረ እነሱ መወሰን ስላልቻለ እና ይሄ ሸንጎ መመሪያዎች ነበሩት። በበዓል ቀን ፍርድ ማከናወን አይችልም፣ የመጀመሪያው፣ በበዓል ቀን ፍርድ ማከናወን አይችልም። ሁለተኛ፣ ምርመራ በሚካሄድበት እና ምስክር በሚሰማበት ቀን ውሳኔ አይሰጥም። ማለት ፍርድ የሚሰጠው ሌላ ጊዜ ልክ በፍርድ ዛሬ ምርመራ ተደምጦ ምስክር ተደምጦ ዛሬውን ውሳኔ እንደማይሰጥ የምስክሮች ቃል ደግሞ እርስ በርሱ ባይስማማ ተከሳሹ በነፃ ይለቀቅ ነበር። አራተኛ አንድ ምስክር በሌላ ምስክር መስጠት አይችልም። ለየራሱ ነው ምስክር የሚሰጠው። ሌላው ከሳሹ ተከሳሹን በራሱ እንዲመሰክር ማድረግ አይፈቀድለትም። ተከሳሹን በራሱ እንዲመሰክር ማድረግ አይፈቀድለትም። በሌላ መልኩ ለተከሳሹ ጠበቃ ይቆምለት ስርዓት ሰርተው ነበረ ዲቃናቱ። ሸንጎው ድምፅ እንዲሰጥ ይጠይቃል። ተከሳሹ ለምስክሮች ለኛ ጥያቄ እንዲያቀርብ ይፈቀድለታል። ተከሳሹ ማለት ነው። መስቀለኛ ጥያቄ ይችላል። ሌላው አይሁድ ወንጀል ፈጽሟል ያሉትን አንድ ወንጀለኛ እጅ ካልያዙት በስተቀር በምሽት እንዲይዙት ሕጋቸው አይፈቅድላቸው እጅ ከፍ እንጂ ካልያዙት በምሽት አይያዙ። የመጨረሻው በወንጀሉ በሆነ ሰው ጥቋማ ወንጀል የፈጸመውን ሰው እንዲይዙ አይፈቀድላቸውም። ተባባሪ ከሆነ መጠቆም አይችልም ማለት ነው፣ ወይም እሱ የጠቆመውን እንደ መረጃ ሊወስዱት አይችሉም ማለት ነው። ይሄ ነው መመሪያቸው ነበር። በጣም የሚገርመው ግን መድኃኒታችን ኢየሱስ ክርስቶስን ሲፈርዱበት፣ ሲወስኑበት ከአስሩ አንዱ አንዱ እንኳን አንዱ መመሪያቸው ተፈጻሚ ያልሆነ በጣም የሚገርማቸው አንዱ ምን ያህል ከህጋቸው ከራሳቸው መመሪያ ጋር እንደተጣሉ ማስብ ዓለም ይሄን ያህል በአምላካ ላይ የጨከን አንድ መመሪያውን እንኳን ተከትዬ ልስራ ሳይል ነው። በተጻፈ ሳይመሩ ሁሉንም ሽረው ጌታ ኢየሱስ ክርስቶስን ፈረዱበት ማለት ነው። ለምሳሌ ብናነሳ በምሽት በህገወጥ ወጥ የያዙት በምሽት ነው የያዙት። የድርጊቱ ተባባሪ በነበረው በገዛ ደቀ መዝሙሩ በይሁዳ ጥቆማ ነው የያዙት። እንግዲህ ተባባሪ የሆነ ሰው ጥቆማ መስጠት አይችልም ብያቸው ነበረ። በነሱ ህግ መሰረት ግን በሱ ጥቆማ ነው የያዙት። በባህላቸው ቀን ነው ደግሞ ችሎት የዋሉት። በባህላቸው ቀን እንደገና በተመረመረበት ቀን እንዲሞት ወሰኑበት። በተመረመረበት ቀን እውነተኛ ምስክር አልተስማማበትም። ማለት ምስክሮች ራሱ አንዱ ሌላ አንዱ ሌላ ይናገሩ ነበር። ምስክሮቹ ራሱ ዝተውበታል፣ አንዳንዶቹም በጥፊ ይመተውታል። ማን ጠበቃ ሊቆምለት ራሱ እንኳን እንዲናገር አልተፈቀደለትም። በእርግጥ ራሱም አልተናገረም ይላል ወንጌል። እሱም መናገርን አልወደደም ጲላጦስ ይሁድ ንጉስ ነህን ብሎ ሲጠይቀው አንተ አልክ ብሎ ነው የመሰከርለት። አንተ የሰፈት አለቃ ንጉስ አረከኝ እንጂ እኔ የሰማይ የምድር ንጉስ ነኝ ሲለው ፀጥ ነው ያለ። ዘኤ ከሰተ አፉ በቅድመ ላይ ረግዝ ወንድ ይልቅ አፉን አልገለጠም። እነሱም ግን እንዲናገር ደግሞ አልፈቀዱለትም። ማለት ሊቀ ካህናቱ ሸንጎን ሳይጋብዝ በራሱ ፈቀድ ነው ሞት የወሰነበት በራሱ ጌታችንም ራሱ መስቀለኛ ጥያቄ እንዲጠይቅ አይደለም፣ ጥያቄ እንዲጠይቅ እንዲናገርም አልተፈቀደለትም ብያችኋለሁ። የፋሲካ ራት እንዳያመልጣቸውና እንዳይኮነኑ ሲቻኮሉ እነሱ ግን ቅዱሱን መሲህ ወልደ እግዚአብሔርን ያምን ኢየሱስ ክርስቶስ ለመግደል ለተዛባው ፍርዳቸው ኮነኔን አልፈሩም። እውነት ለመናገር እነሱ የፋሲካ ራት አምልጧን በዛ እንኮነናለን የሚለው እንኳን አስፈርቷቸው። በንጹህ ላይ ሲወስኑ ነው። እሱ ደፍረው ኩነኔን ሳይፈሩ ነው የወሰኑት። እንዲህ ነው አለን ይሁዳና አይሁድም ተስማሙ ሰላሳ እሱ ማሳልፎ ሊሰጣቸው በነገራችን አሁን በሕማማት ጊዜ ሳም ትክክል አይደለም የሚሉት አባቶቻችን አንዳንዶቻችንም እንደዛ የምንለው መሰረት ስላለው ነው። ነገራችን አፈጣጠሙ በእርግጥ እንደ ሁኔታው ይሆናል። ነገር ግን ስሞ በመሳም በሴገብኦ ለወልደ ጓላሚያው እንዲል በመሳም ነው አሳልፎ የሰጠው። ዮሐንስ ወልደ ነጎድጓድ ወይም ፍቁረ ጊዜ እና ኢየሱስ ክርስቶስ ተመሳሳይ ነበሩ በገጽ እና አይሁድ ለመለየት እንዳይቸገሩ ስሞ አሳልፎ ሰጣቸው ማለት ነው። እንዲህ ነው የሆነው። የክርስቶስ ቤተሰቦች፣ እግዚአብሔር ቤተሰቦች፣ ወገኖቻችን ኦርቶዶክሳውያን እንዲ ፍጹም ከህግ ውጭ በሆነ ክስ ነው መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል የተፈረደበት፣ ለእኛ ሲል የተፈረደበት። አሁን እምታይ የክፋትን ጥግ ታንኳልን ምን ያህል የሰው ልጅ በአምላኩ በጌታው ላይ እንደ ጨከ እንመለከተው ማለት ነው። በእርግጥ መሞቱ መከራ መቀበሉ የማይቀርም መዳናችንም እውን ስለሆነ ቃልም ስለገባለት ላዳም እንዲያድነንም ወደ ፈቃዱ ስለሆነ እስመ በፈቃዱ ወበስምረተ አቡሁ ወመንፈስ ቅዱስ መጻዋዳነነ ወረደ በፈቃዱ ወተቀበረ በስምረቱ ሐመ በፈቃዱ ወተቀበረ በስምረቱ በፈቃዱ ወዶ ሞተ ተሰቀለ እንበል እንጂ የኛን ክፋት ግን አስተውሉት። በእርግጥ ሁል ጊዜ አሁንም ቢሆን እንደ ክርስቲያን ዛሬስ የሱስ ክርስቶስ የሚሰቀል በዚህ ዘመን ቢሆን በልዩ ልዩ መልክ እኔና እናንተ ከህጉ ከስርዓቱ ወጥተን እንደ እንደሰቀል ነው። አይቆጠርም፣ አንሰቅለውም ነበር ብላችሁ እንዴት ብሎ ጌታዬን ፈጣሪዬን ልንል እንችላለን? ግን በተግባር የምናደርገው እናደርገው ሕይወታችን ራሱ ጌታችን እንደሰቀል ነው ባንዶች የሚያስቆጥር ስለሆነ ብያቸው እንጂ ፊታችን ላይ ቆሞ አምላካችን እንደሆነ እያወቅ ነው ይነት ጭካኔ ይኖረናል ለማለት አይደለም። በትርጉም ደረጃ ግን የሰው ልጅ የእግዚአብሔር ሕግ ባለመፈጸም እግዚአብሔርን በማሳዘን የሚኖር ከሆነ እንደሰቀለው ይቆጠራል። ገራን አልደረስበት ከቁስሉ ላይ ቁስል እንደጨመረበት፣ ለአይሁድ የሚገርፉበት ጅራፍ ወይም በትር እንዳቀበለ እንዲሁም ችንካር እንዳቀበለ አይዟችሁ በሉት ግረፉት፣ ይቆጠራል ማለት ነው። መናገር ስለዚህ ሕይወታችን የተቀደሰ መስዋዕት ስናደርግ፣ ሥጋችን ልብሳችን ስናስገዛ፣ ግን የአምላካችን የማዳን ስራውን አምነን በዛም ተጠቃሚ እንሆናለን። በሞቱ በሕማሙ ዳነን። በክፋት በተንኮል እንዲፈረድበት የሆነ ለመኮንና መኳንንት ገዢዎቹን የሰማይን የምድርን አለቆች ልባቸው እሱን ፈረዱበት ተብሎ በመጽሐፍ እንደተጻፈ ተፈረደበት። ፈራጁ የሰማይ የምድር ንጉስ ጌታ ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይድረሰው። ዛሬም በሀገር በቤተክርስቲያን ላይ ህግን ስርአትን ሳይከተሉ የተጻፈ ህግ ሳይተረጉሙ ሳይተረጎሙ ቤተክርስቲያንን የሚከሱትን በደሙ የመሰረታት ቅዱስ ቤተክርስቲያንን በእሷ ላይ በደል የሚያደርሱ አደብ እንዲገዙ ያደርግልን፣ በእውነት ይገሰጽልን፣ ቤተክርስቲያናችንን በፍጹም ሰላም እንዲጠብቅልን ና መለካችን ይፍቀድልን። ይቆየን። እንበርታ። እንበለ ደዌ ወሕማም